ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች፣ በእያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ሶመር ለቱርካን እሷ የምትሰራበትን ቦታ እንደገዛው ከነገራት በኋላ በመጨረሻም ቱርካን እየተናደደችም ትናገራለች። በጣም ጥሩ፣ በቃ እንደዚህ ነው ማለት ነው ጉዳዩ። በጣም ጥሩ፣ ከዚህ በኋላ እኔ ስራዬን መልቀቅ ፈልጋለሁ። በጣም ደስ ይለህ አይገባም፣ ስራዬን ልቅቅ ያለው በቃ። ከዚህ በኋላ እዚህ ቦታ ላይ መስራት አልፈልግም ብላ ተናግራ ፊቷን ማዙራ ስትሄድ፣ ተረጋጊ፣ ተረጋጊ። ይህን ስራ ማቋረጣችም በፈለግሽው ሰዓት ማቋረጣችም ወይዘሪት ቱርካን፣ ውል እኔ የፈለግኩትን ስራ ነው የምሰራው ይመስለኛል። ረስተሻዋል። ቱርካን ለመጀመሪያ ጊዜ እዚህ ስትቀጠሪ አንድ የፈረምሽው ዶክመንት አለ ተስማምተሽበታል። እንደውም ካነበብኩት ልንገርሽ፣ ባለቤቴ ሶመር ነው ሶመር ኮርማን ብለሽ ከተናገርሽ ቅጣት እንደሚተላለፈብሽ ተስማምተሽ ፈርመሻል። እኔ ባለሚባል ነገር ብፈልግ ኖሮ ከዚህ የተለየ ህይወት ኖሬ ነበር። ይውል ስለሱን እያወራሁሽ ያለሁት ለማንኛውም፣ ይውል መቀጣት ያለብኝ ነገር ካለ መቀጣት እችላለሁ። ከደሞዜ ላይ ይቆረጣል። እሱ ብቻ አይደለም፣ ይውልሽ ይሄ ወር እስከሚያልቅ ድረስ ይህንን ስራ ማቋረጣች። በጣም ጥሩ ደስ ይለኛል። ይህንን ወር ሙሉን ወር እሰራለሁ። ከዛ በኋላ በአይና የማታይኝ አንገናኝም። ብላ ተናግራለት ስትል እጇንም ጥርቅም አድርጎ ይዛታል። ነገሪኝ ግን ለምንድን እንደሆነ ያልመጣሽው። ትናንትና ለምን አልመጣሽው? ስለዚህ ጉዳይ እኮ ተነጋግራን አላደለም እንዴ? ከዚህ በተጨማሪ ደግሞ አንተ አለቃዬ ነህ። ከዚህ በኋላ ምንድነው እሱ እንደዚህ መቀራረብ? አንተ አለቃ ነህ፣ እኔ ሰራተኛ ነኝ። ከፈቀድክልኝ አሁን ወደ ስራዬ ልመለስ ነው ብላ ተናግራ ጥለውም ትሄዳለች። ወደ ታች ወርዳም ቱርካን የካፌ ወንበር ማጽዳት ስትጀምር የድሮ አለቃዋም ወደ እሷ ጋር መጥቶ አይሆንም አይሆንም እያለ ስራውንም ያስቆማታል። ግራ እየተጋባችም ስራዬ እኮ ነው፣ ምን እያደረግን ያለው አለቃዬ? ይኸውልሽ ይህንን የስራ ቦታ ሙሉውን የገዛው ባለቤትሽ ነው፣ የሁላችንም አለቃ እሱ ነው። ይህንን ስራ በፍጹም አንቺ መስራት የለብሽም፣ አግባብም አይደለም እያለ ሲናገርም እየደነገጡ ባልደረቦቿ ይመለከቷታል። ይኸውልህ አንድ ያልገባህ ነገር አለ። እኔ የባለቤት የተሸክም መሆን አልፈልግም። መስራት ያለብኝን ነገር መስራት እችላለሁ። ፍቀድልኝ እባክህ፣ ስራ ልስራበት። ኧረ እባክሽ ቱርካን፣ አንቺ እንደዚህ ዝቅ ብለሽ የምትሰሪ ከሆነ ከአቶ ሶመር ጋር እንጋጫለን እኛ እኛን ይቆጣናል። ይኸውልህ ልንገርህ፣ ይህን የስራ ቦታ ሶመር ቢገዛውም ባይገዛውም ለውጥ የለውም። እኔ ስራዬን ነው እየሰራው ያለሁት እየተባባሉ ሲጨቃጨቁ ሶመር ከላይኛው ክፍል ወርዶ ይመለከታቸዋል። ከዚህ በተጨማሪ እኔ ለአንድ ወር ብቻ ነው እዚህ የማገለግለው፣ ከዛ በኋላ ለቅቅ ይሄዳሉ። ስለዚህ ጉዳይ እነግርዋለሁ፣ አስረድቼዋለሁ። እባካችሁ የተለየ ሰው አድርጋችሁ አትመልከቱኝ። ልክ እንደ ቀድሟችን ስራችን እንስራ። እኔና ሶመር ከተለያየም ቆይተናል። ባልና ሚስቶች አይደለን። ዞር ስትልም ሶመርን ታየዋለች። በመጨረሻም ቱርካን ስሯን ትቀጥላለች። በሌላ በኩል ሩችያን ፖሊስ ጣቢያ መቆያ ቦታ ውስጥ አስገብተዋት ከወንጀለኞች ጋር በጣም እየተጨነቀች ነው። ፖሊሶችም ሌሎች እስረኞችን ሲያስገቡ ወደ እነሱ ቀርብ እያለች ሩቺያን ትናገራለች። ምንድነው እሱ? ለምን ያክል ሰዓት ነው እዚህ የምቆየው? ምንም አይነት መረጃ አልተሰጠኝም። የመቤቴ ይኸውልሽ ተመልከች። ስህተት እየሰራችሁን ያላችሁት ይበቃችኋል። በእውነት እንዴ፣ ስንት ሰዓት ነው የምቀመጠው እዚህ? ትንሽ እንኳን አታፍሮ? መቆየት ያለብሽን ሰዓት መቆየት አለብሽ። እሺ ጥሩ፣ በቃ ጠበቀ የታለሽ? ከጠበቃ ጋር መገናኘት ትፈልጋሉ። ደውልኝ ለጠበቃ ደውይልኝ። እኔ እኮ እዚህ ውስጥ ለምን እንደገባው ራሱ አላውቅም። ምን እያደረጋችሁ ነው ያላችሁት በእውነት ልውጣ። ሁላችሁንም እጠይቃችኋለሁ። ማን እንደሆንኩ እንኳን አላወቃችሁም እናንተ ሰዎች፣ ሁልሽንም የእጅሽን ነው የምሰድሽ። የዚህን ጊዜም አንደኛው አስረኛ ከተቀመጠችበት ተነስታ ሩቻያንን እጇን ያዝ እያደረገች ማን ነሽ ባክሽ አንደኛዋም ጠጋ እያለች ይችን አታውቂያትም እንዴ? ሩቺያን ኮርማን እኮ ነች አይደለችም? እንደ ንግስት ነበር የምትኖረው። እርስ በርሳቸውም እየተሳሳቁ ሩቺያንን ያበሳጯታል። ቀልድ የሚባል ራሱ የምታውቃም መስለኝ ይች ሴትዮ። ለማንኛውም አትፍሪ፣ ይኸውልሽ። አንደኛዋ እስረኛ ቀረብ እያለች ለማንኛውም ምን ሰርተሽ ነው እሱ እዚህ ጋር የገባሽው? በስህተት ነው ባክሽ፣ ወንጀል ሰርች አይደለም እኔ እንደናንተ አደሉ። በመጨረሻም ይኸውልሽ፣ ጠበቃዬ ይመጣል፣ ከዚህ እወጣለሁ። ሩቺያን ይኸውልሽ፣ እኔ ወደዚህ ከመግባቴ በፊት ይዘው ሲመጡ ሲያወሩ ሰምቻቸዋለሁ። እንዳሉት ከሆነ ባለቤትሽን ለማ ለማስገደል፣ ነፍሰ ገዳይ ቀጠርሽ ነበርን የተባለው በዛ ምክንያት ነው የተያዝሽው። ዞር እያለች እየተናደደች ሩችያንም እንደዛ የሚባል ነገር አላደረኩም፣ ምንም ወንጀል አልሰራሁም። አንደኛውም ትናገራለች፣ ለምንድነው እሱ ባለቤትሽን ለማስገደል ነፍሰ ገዳይ እየቀጠርሽው? እባክሽ ለማንኛውም በጣም ታሳዝኛለሽ ሩችያን፣ ስንት አመት ይፈረድብሽ ይሆን? ዞር ባይልኛ እንጂ የምን ፍርድ ነው የምታወሪው? እኔ ምንም ያጠፋሁት ወንጀል የለም፣ የሰራሁት ነገር የለም። እንዴት የሚያሳፍሩ ሴቶች ናቸው። በሌላ በኩል ኦዛር ሁለት ጠበቆችን በቀኝና በግራ አስቀምጦ መደረግ ያለበትን ነገር እየተወያየ ነው። ኦካንም ግራ እየተጋባ አቶ ኦዛር ረባከ ለቤተሰብህ እንኳን ማሰብ አለብህ። ዝም በላ አንተ፣ ስራ የተባልከውን ብቻ ስራ። በመጨረሻም ውይይታቸውን ከጨረሱ በኋላ አቶ ኦካንም ከተቀመጠበት ተነስቶ እየተራመደ አቶ ኦዛር፣ ከፖሊስ ጣቢያ ሩቺያን ደጋግማ እየደወለች ነው ብለውኛል። ስለዚህ ወደ ፖሊስ ጣቢያ መሄድ ይኖርብኛል። ተረጋጋ ተረጋጋ፣ አቶ ኦካን ተቀመጥ። አሁን መሄድ የለብህም። ወደ እሷ ጋር መቼ መሄድ እንዳለብህን ይነግሩሃል እሺ አንተ እንዳልከው ይሆናል። ነገር ግን እኮ እሷ ከዚህ በተጨማሪ ይኸውልህ አቶ ኦካህን ለልጄ ለሶመር ምንም አይነት መረጃ እንዳሰጠው ስለተፈጠረው ነገር ተጠንቀቅ። እሺ ጌቴ እሺ። በሌላ በኩል ሙስጠፋና ሲቪ ላይ ከሆስፒታልም ደግፏት እየወጡ ነው። ሙስጠፋም ይናገራል። እማዬ ምን አለበት ግን እዚህ ሆስፒታል ትንሽ ብትቆይ? ይኸው ፖሊሶች ይመጣሉ ምናምን ጭቅጭቅ ምናምን ያመጣሉ። ምርመራ ማካሄድ አለብን እያሉ ይታገሉኛል። እኔ ደግሞ እንደዚህ አይነት ነገር አልፈልግም። እማዬ እነዚህ ነገሮች እኮ ታዲያ አስፈላጊ ነገሮች ናቸው። ለማንኛውም እሱን ተይው አሁን እንዴት ነሽ? ጤናሽ እንዴት ነው? ራስሽንስ እያዞረሽ ነው? ደህና ነኝ፣ ደህና ነኝ። አሁን የሆነ ስሜት ብቻ ሆዴ ላይ ነው ያለው። ነገሩን አታካብዶ እባክህ። ይኸውልሽ ማዬ፣ መድኃኒቶችና መርዞች በደም ውስጥ ነው የሚቀላቀሉት። የሆነ ነገር ሆነሽ ቢሆን ቆይ፣ እስኪ ንገሪኝ ማዬ። በእውነት እልሻለሁ፣ እኔ በፍጹም ሊገባኝ አልቻለም፣ እንዴት እንደዚህ ታደርጊያለሽ? ይኸውልህ ልጄ፣ እኔ አንተን አጥቼ መኖር አልችልም። አንተን ተለይቼ መኖር አልችልም። ብቸኛ ልጅ ኮነ፣ አንተን ካጣሁ መሞት ብቻ ነው የምመኘው። ይኸውልሽ ማዬ፣ ከዚህ በኋላ ሞት የሚባል ነገር እንድታነሽ አልፈልግም። በፍጹም እንዳታነሽ። አንተም ብትሆን ልጄ ቃል ግባልኝ። ጥላይ በድጋሚ እንደማትሄድ፣ ወደ ሩቺያን ቤት እንደማትሄድ ቃል ግባልኝ። ገባልኝ። በእናትህ ላይ ጀርባህን እንደማትሰጥ ቃል ግባልኝ። ገባልኝ። እሺ በቃ ተረጋጊ እማዬ። ልብሴንና እንዲሁም ደሞ ሻንጣዬን አስተካክዬ እመጣለሁ፣ ወደ ቤት እመለሳለሁ። አይሆንም፣ አይሆንም ልጄ፣ አባት ቤት ውስጥ ትኖራለህ። ከዚህ በኋላ አባት ቤት ነው የምትኖረው። እማዬ፣ ምን እያልሽ ነው ያለሽው? ቆይ እንደዚህ ከሆነ ለምንድን ነው እንደዛ ታዲያ አደረግሽው? እኔ አባት ቤት ውስጥ ስለ ኑርካ አደለም እንደዛ ማድረገው። ጀርባህን እኮ የሰጠኝ በደሪያ ምክንያት ነው አደለም እንዴ? እያለችም ግራ ታጋባዋለች። በሌላ በኩል ስራ ቦታ እየሰራች ባለበት ቱርካን በድንገትም ሆዷን ማመም ይጀምራል ቦታው ላይ ሶመር ይደርሳል። እየደነገጠም ምን ተፈጠረ ምንድን እያለ ሲጠይቃትም እየተናደደች ምንም አልሆንኩም ሶመር፣ ተወይ ቶይ በቃ ብቻ የለውንበት ምንድን ነው የመደንዘዝ ስሜት ነው ያለው አንደኛውንም ሆነም፣ አስተናጋጅ እየጠራ ወንድ ያመጣላት ያዘዋል። ይኸውልሽ ቱርካን፣ እኔ ዝም ማለት አልችልም። ጥሩ ስሜት ላይ እንዳልሆንሽ በደንብ ይለያል። ፊትሽ በድካም የተነሳ ይኸውልሽ፣ አዙሮሽ መውደቅሽ አይቀርም። በጣም ስራ እያበዛሽ ነው ያለሽ። እሺ ተቀመጫውን፣ እያለም እንድትቀመጥ ያደርጋታል። ሶመር፣ ትንሽ ነው ያዞሬ። በቃ ነገሩን አታካብዱ አታካብዱን ያልሽ ቆይ ምን እየሆንሽ ነው ያለሽው? ቱርካን ምን እያደረግሽ እንደሆነ ይታወቅሻል? እኔ እኮ ይህንም ቦታ የገዛሁት እንደዚህ እንድትንገላች ከአቅምሽ በላይ ስራ እንድትሰሪ አይደለም። ቦታውን እኮ እንድትቆጣተረኝ ነው የምፈልገው እኔ እኔ እኮ አለቃ አለቃ እየሆንኩ ዝም ብዬ እንድጫወትብሽ አይደለም የገዛሁት። ሶመር ይሄውልህ፣ እኔ ምን አይደለሁም። ምንም አይነት ስጦታ ደግሞ የኔን ያንተን ነገር አያሻሽለውም፣ ችግር አይፈታም። ስጦታ ገባ እኔ ካንተ ምንም ነገር አልፈልግም። ይኸውልሽ፣ አሁን የምታውሪው ነገር ከሚኔ ጋር ምንም አያገናኘው። ስለሷ በፍጹም አታውሪ፣ በቃ አንቺ ጸንሰሻል፣ እርጉዝ ነሽ። አቅም የሚባል ደግሞ የለሽም፣ አሁን ደክመሻል። እኔ ደግሞ እንደዚህ እንድትወኝ በፍጹም አልፈልግም። ከዚህ በተጨማሪ አሁንም ቢሆን ባልሽ መሆኔን ደግሞ እንዳረሽ። ይኸውልህ፣ ይሄ የስራ ቦታ እንጂ ይህንን የአንተ ቤት አይደለም። ከአንተ ጋር መጨቃጨቅ እዚህ ጋር ቁጭ ብዬ አልፈልግም። እያለችም ከተቀመጠችበት ትነሳለች። እንደዛ ከሆነ ለምን ቤት አንሄድም? ምን ትያለሽ? እባክሽ እዛ ሄደን ብንጨቃጨቅ። እኔና አንተ የጋራ ቤት የለንም፣ ተለያይተናል። እንደዛ እንኳን አደለም። ይኸውልሽ ቱርካን፣ አሁንም ቢሆን እንደተጋባነን በፍርድ ቤት ሰማንያችንን አልቀደድንም። አሁንም ቢሆን ባልና ሚስት ነን በህግ ፊት ሶመር ሶመር፣ እንድበሳጭ አታድርጊኝ። ቆይ ምንድን ነው እሱ ከኔ የምፈልገው? ምን እፈልግ መሰለሽ? አሁን ቆንጆ ቡና ፈልጋለሁ። ቡና ስሪልኝ፣ ቶለቤ። ወይ ፈጣሪ ወይ ምን እያልቅን ያለው አሁን፣ አስታወስክ መሰለኝ፣ አለቃ መሆን። ግን ከጀርባ ሆነውም ባልደረቦቿ እየተመለከቱ ይስቃሉ። ያው በጣም ነው የሚያምርብኝ አለቃ መሆን። ታያለሽ፣ ስፈልግ ያንቺ አለቃ ነኝ፣ አንዳንድ ጊዜ ደግሞ ባልሽ ነኝ። ደስ ያለኝን ሆናለሁ። ለማንኛውም ቡና ፈልጋለሁ፣ ቶሎቤ። መርዝ ጠጣ። በጣም የሚጣፍጥ እንዳታደርገው ይዘሽልኝ የቢሮ ቶሎ ነኝ ብሎ ተናግሮ ጥሯትም ወደ ላይኛው ክፍል መውጣት ይጀምራል። ቶርካንም እየተበሳጨች በረጅሙ ትተነፍሳለች። ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደወሉ ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ሎላችሁም።